ከጎረቤታችን ሀገረ ኬንያና ከሀገራችን ኢትዮጵያ የተሻለ ሀገር የትኛው ነው? እነዚህ ሀገራት በምን በምንስ ይበላለጣሉ? በተደጋጋሚ በሀገረ ኬንያና ኢትዮጵያ ውስጥ ያለውን የኑሮ ውድነት ሰዎች ሲያወዳድሩ ይስተዋላል። ታዲያ ብዙዎቹ ሀገረ ኬንያ በብዙ ነገር ትበልጠናለች ቢሉም የተቀሩት ደግሞ ኢትዮጵያ በዚህ በዚህ መንገድ ትሻላለች ብለው ያስቀምጣሉ። ለመሆኑ እውነታው ምንድን ነው? ሀገረ ኬንያ ኢትዮጵያን በምን በምን ትበልጣታለች? በዛሬው ቪዲዮ በሀገረ ኬንያ ከሚከፈሉ የወታደር አስተማሪ፣ ዶክተርና ሌሎች የስራ ደሞዞችን ጨምሮ ብዙ ነገሮችን የምናወዳድር ይሆናል። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። ሀገረ ኬንያ 55 ሚሊዮን የሚጠጋ ህዝብ ሲኖራት ጂዲፒዋ ደግሞ 131 ቢሊዮን ዶላር ወይም በእኛ ገንዘብ ከ16.7 ትሪሊዮን ብር የበለጠ ነው። ሀገራችን ኢትዮጵያ ደግሞ 120 ሚሊዮን የሚጠጋ ህዝብ ያላት ሲሆን ጂዲፒዋ ደግሞ 143 ቢሊዮን ዶላር ወይም በእኛ ገንዘብ 18.3 ትሪሊዮን ብር የበለጠ ነው። የኬንያ የመሬቷ ስፋት ከ582,000 ስኩዌር ኪሎ ሜትር የሚበልጥ ሲሆን የሀገራችን ኢትዮጵያ የቆዳ ስፋት ደግሞ ከ1.1 ሚሊዮን ስኩዌር ኪሎ ሜትር ይበልጣል። ይኸውም ሀገራችን በስፋት ኬንያን በእጥፍ ትበልጣታለች። ታዲያ እነዚህን ሁለት ጎረቤት ሀገሮች ስናወዳድር፣ በቅድሚያ ሁለቱ ሀገራት ለሰራተኞች ከሚከፍሉት ደሞዝ እንነሳ። በመጀመሪያም ሁለቱ ሀገራት ለዶክተሮች እንዲሁም ለሌሎች የጤና ባለሙያዎች ምን ያክል ብር ይከፍላሉ? በሀገረ ኬንያ ዝቅተኛው የዶክተር ደሞዝ 3000 ዶላር ወይም በእኛ ገንዘብ 384000 ብር ነው። ከፍተኛው ደግሞ እስከ 5000 ዶላር የሚጠጋ ሲሆን በእኛ ገንዘብ በየወሩ የኬንያ ዶክተሮች 640 ሺህ ብር ያገኛሉ። ይህ ክፍያቸው ጥቅማ ጥቅማቸውን ሳይጨምር ደሞዛቸው ብቻ ነው። በኢትዮጵያ ደግሞ የአንድ ዶክተር ደሞዝ ዝቅተኛው 55 ዶላር ወይንም በእኛ ገንዘብ 7052 ብር ነው። ከፍተኛው ደግሞ እስከ 3000 ዶላር ወይም በእኛ ገንዘብ እስከ 384000 ብር ድረስ ይከፈላቸዋል። ቢሆንም ይህንን ብር የሚያገኙት ከፍተኛ ቀዶ ጥገና የሚሰሩ ውስን ዶክተሮች ብቻ ናቸው። አብዛኞቹ የኢትዮጵያ ዶክተሮች ደሞዛቸው ከ55 ዶላር እስከ 200 ዶላር ብቻ ነው። በቀጣይ ለሀገር መሰረት ነው የሚባለው የሙያ ዘርፍ መምህርነት ነው። ታዲያ የኬንያና የኢትዮጵያ መምህራን ደሞዝ ክፍያ ምን ያክል ብልጫ አለው? በሀገረ ኬንያ የአንድ መምህር ዝቅተኛ የወር ደሞዝ 230 ዶላር ወይንም በእኛ ገንዘብ እስከ 30 ሺህ ብር ድረስ ይከፈላቸዋል። ከፍተኛው የኬንያ የአስተማሪዎች ደሞዝ ደግሞ እስከ 400 ዶላር ድረስ ይደርሳል። ይህም በእኛ ገንዘብ የኬንያ አስተማሪዎች በወር እስከ 51 ሺ ብር ድረስ ያገኛሉ። ይህ የሚከፈላቸው የትራንስፖርትና የቤት አበላቸው ሳይጨመር ነው። በሀገራችን ኢትዮጵያ ደግሞ የአንድ መምህር ዝቅተኛ ደሞዙ 27 ዶላር ወይንም በእኛ ገንዘብ 3500 ብር አካባቢ ነው። ከፍተኛው ክፍያ ደግሞ እስከ 280 ዶላር ወይም በእኛ ገንዘብ እስከ 35000 ብር ድረስ ይደርሳል። ቢሆንም ይህንን ክፍያ የሚያገኙት ጥቂት የሚባሉ መምህራን ብቻ ናቸው። በአዲስ አበባ ደረጃ ለመምህራን የትራንስፖርት አበል ባይከፈልም የቤት አበል ግን እስከ ሶስት ሺህ ብር ድረስ ይከፈላቸዋል። የኬንያ መምህራን ደግሞ ለቤት አበል ብቻ ተብሎ በየወሩ በእኛ ገንዘብ ከ6000 እስከ 50000 ብር ድረስ ይከፈላቸዋል። ይህም ከደሞዛቸው ውጭ የሚፈጸም ክፍያ ነው። ሌላው ለሀገራችን መሠረት የሆነው የሙያ ዘርፍ ውትድርና ነው። በንጽጽር የኬንያና የኢትዮጵያ የጸጥታ አካላት ምን ያክል የደሞዝ ልዩነት አላቸው? በኬንያ ዝቅተኛው የወታደሮች ደሞዝ 390 ዶላር ወይም በእኛ ገንዘብ 50 ሺ ብር ነው። ከፍተኛው የወታደሮች ደሞዝ ደግሞ እስከ 800 ዶላር ወይም በእኛ ገንዘብ እስከ 106 ሺ ብር ድረስ ይደርሳል። ይህ ብቻ ሳይሆን የቤት አበልን ጨምሮ ሌሎች ጥቅማጥቅሞቻቸው ሲደመሩ ከደሞዛቸው ውጭ ወታደ ደሮቹ በየወሩ 656 ዶላር ወይንም በእኛ ገንዘብ 84000 የኢትዮጵያ ብር ይከፈላቸዋል። 84000 ብሩ የሚከፈላቸው ከደሞዛቸው ውጪ ነው። እንዲሁም ለፖሊስና ትራፊኮች የኬንያ መንግሥት በአማካኝ በእኛ ገንዘብ 45000 ብር በየወሩ ይከፍላቸዋል። ጥቅማ ጥቅማቸው ሲደመር ደግሞ የሚያገኙት ገቢ ከመቶ ሺህ ብር ይበልጣል። በሌላ በኩል በሀገራችን ኢትዮጵያ ዝቅተኛው የወታደሮች ደሞዝ 5100 ብር ነው። ከፍተኛው የወታደሮች ደሞዝ ደግሞ እስከ 13000 ብር ድረስ ይደርሳል። እንዲሁም ፖሊሶችና ትራፊኮች በየወሩ ከ5000 እስከ 15000 ብር ድረስ ደሞዝ ይከፈላቸዋል። ይህም ከኬንያ የጸጥታ አካላት ጋር ሲወዳደር ደሞዛቸው በእጅጉ የወረደ እንደሆነ ያመለክታል። በመጨረሻው የደሞዝ ንጽጽር ደግሞ ወደ ሚኒስትሮች እንምጣ። በኢትዮጵያና ኬንያ ውስጥ የሚገኙ ሚኒስትሮች ደሞዛቸው ምን ያክል ነው? በመጀመሪያ በሀገረ ኬንያ የሚታወቀው የሚኒስትሮች የወር ክፍያ 1500 ዶላር ወይንም በየወሩ በእኛ ገንዘብ ከ192000 ብር በላይ ይከፈላቸዋል። ይህ ክፍያ ሌሎች ጥቅማ ጥቅሞቻቸውን ሳይጨምር ነው። ሌላው የሀገራችን ሚኒስትሮች ደሞዛቸው ምን ያክል ነው የሚለው ነው። አሁን ባለው መረጃ በኢትዮጵያ ሚኒስትሮች ከ4000 ወይም ከ512000 የኢትዮጵያ ብር እስከ 6 2500 ዶላር ወይንም በእኛ ገንዘብ እስከ 770 ብር ድረስ በየወሩ ይከፈላቸዋል። ኢትዮጵያ ኬንያን በደሞዝ ክፍያ የምትበልጣት በሚኒስትሮች የወር ክፍያ ብቻ ነው። ከደሞዝ ክፍያ ወጥተን በሌሎች ዘርፍ ሀገራቱን እናወዳድራቸው። በመጀመሪያ በሀገራቱ ከድህነት ወለል በታች የሚኖሩና በቀን ሶስት ጊዜ መመገብ የማይችሉ ዜጎች ምን ያክል ናቸው? በኬንያ ከድህነት ወለል በታች የሚኖሩ ህዝቦች 38.9 በመቶ ሲሆኑ በኢትዮጵያ ውስጥ ደግሞ ከድህነት ወለል በታች የሚኖሩ ህዝቦች 68.7 በመቶ የሚሆኑ ናቸው። ይኸውም በኢትዮጵያ ውስጥ ግማሽና ከዛ በላይ የሚሆነው ህዝብ በቀን ሶስት ጊዜ እንኳን መመገብ የማይችል ነው። ከኬንያ ጋር ሲነጻጸርም በእጅጉ ድህነት የተስፋፋበት አገር ነው። በመሰረተ ልማት ዝርጋታ ሁለቱ ሀገራት ያሉበት ደረጃ ምን ይመስላል? በመጀመሪያ መንገድን እንመልከት። ኬንያ በአጠቃላይ ከ247,000 ኪሎ ሜትር በላይ መንገድን በሀገሪቱ ውስጥ በሁሉም ቦታዎች ላይ ገንብታለች። ሀገራችን ኢትዮጵያ ደግሞ በመላው ሀገራችን በአጠቃላይ ከ169,000 ኪሎ ሜትር በላይ መንገድን ገንብታለች። በመብራት ተደራሽነት ደግሞ ሀገረ ኬንያ እስካሁን ድረስ 79 በመቶ ለሚሆኑ ህዝቦቿ የተሟላ የኤሌክትሪክ ኃይልን ታቀርባለች። ሀገራችን ኢትዮጵያ ደግሞ ተደራሽ ማድረግ እየቻለችው የኤሌክትሪክ ኃይል 55 በመቶ ለሚሆነው የሀገሪቱ ህዝብ ብቻ ነው። በትምህርቱ ዘርፍ ደግሞ ኬንያ በአጠቃላይ 97 የሚጠጉ ከመጀመሪያ ደረጃ ጀምሮ እስከ ከፍተኛ የትምህርት ተቋማት አሏቸው። ታዲያ የሚያስገርመው በሀገራችን የህዝቡ ቁጥር ከኬንያ በእጥፍ ቢበልጥም ያሉ ትምህርት ቤቶች አጠቃላይ ቁጥራቸው 57000 ብቻ ነው። ይህም ኬንያዎች በትምህርት ቤት ቁጥር በእጥፍ እንዲበልጡን ያደርጋቸዋል። በዚህ የተነሳም በሀገረ ኬንያ 15 ዓመትና ከዛ በላይ የሆናቸው 83 በመቶ የሚሆኑት ዜጎቿ መጻፍና ማንበብ የሚችሉ ናቸው። በሀገራችን ደግሞ መጻፍና ማንበብ የሚችሉ ህዝቦች 49 በመቶ የሚሆኑት ብቻ ናቸው። የተቀሩት መጻፍ ሆነ ማንበብ በጭራሽ የማይችሉ ናቸው። ሌላው ሀገራት የሚወዳደሩበት ዋነኛው መሰረተ ልማት ንጹህ የመጠጥ ውሃ ነው። በእነዚህ ሁለት ሀገራት ላይ ንጹህ የመጠጥ ውሃ ተደራሽነት ምን ይመስላል? በሀገረ ኬንያ ንጹህ የመጠጥ ውሃ ለአብዛኛው ማህበረሰብ በሚባል ደረጃ ተደራሽ የሆነ ነው። በሀገሪቱ ዘጠና በመቶ የሚጠጋው ህዝብ የመጠጥ ውሃን ያገኛል። ከነዚህ ውስጥም 60 በመቶዎቹ ደግሞ የማይቋረጥና ደህንነቱ የተረጋገጠ ውሃን ያገኛሉ። በሀገራችን ኢትዮጵያ ደግሞ ንጹህ የመጠጥ ውሃ ተደራሽነት በሚያሳዝን መልኩ 13.2% ብቻ ነው። በአፍሪካ ውስጥ በከፍተኛ ደረጃ በንጹህ የውሃ እጥረት ከሚሰቃዩ ሀገራት መካከልም ኢትዮጵያ አንዷ ተብላ ተመዝግባለች። በተጨማሪም አንድን ሀገር ሀገር የሚያደርገው ደረጃውን እየጠበቀ ሕክምና ተደራሽ መሆኑ ነው። ታዲያ በኬንያና ኢትዮጵያ የጤና ተቋማት ተደራሽነት ምን ያክል ነው? በሀገረ ኬንያ እስካሁን ባለው መረጃ ከሰባት እስከ 800 የሚጠጉ ሆስፒታሎች እንዳሉ ይታመናል። እነዚህ ሆስፒታሎችም 50 ሚሊዮን ለሚጠጋው የኬንያ ሕዝብ ግልጋሎትን እየሰጡ ይገኛሉ። በሀገራችን ኢትዮጵያ ደግሞ ከአራት ሺህ እስከ አምስት ሺህ የሚጠጉ ሆስፒታሎች የሚገኙ ሲሆን ለ120 ሚሊዮን ህዝብም የጤና አገልግሎትን በመስጠት ላይ ይገኛሉ። ሌላው ሁለቱ ሀገራት የሚወዳደሩት ለዜጎቻቸው በሚያቀርቡት የቴሌኮም አገልግሎት ነው። በሀገረ ኬንያ አራት ትልልቅ የቴሌኮም ድርጅቶች የስልክ እንዲሁም የኢንተርኔት አገልግሎትን ያቀርባሉ። እነዚህ ድርጅቶችም ሳፋሪኮም፣ ኤርቴል፣ ኬንያ ቴሌኮም ኬንያ እና ፋይባ ናቸው። በሀገረ ኬንያ ከአጠቃላይ ህዝቡ ዘጠና በመቶ የሚሆኑት ኢንተርኔትን የሚጠቀሙ ሲሆን አራቱ ድርጅቶችም ከሀምሳ ሚሊዮን ለሚበልጡት ዜጎች የኢንተርኔት አገልግሎትን ያቀርባሉ። በሀገራችን ኢትዮጵያ ደግሞ አሁን ባለው መረጃ ሁለት ትልልቅ ድርጅቶች በሀገራችን የቴሌኮም አገልግሎትን ይሰጣሉ። እነሱም ሳፋሪኮም እና ኢትዮ ቴሌኮም ናቸው። በገጠራማው የኢትዮጵያ ክፍል የኢንተርኔት አገልግሎት ባለመኖሩ በዚህ ጊዜ ከአጠቃላይ የኢትዮጵያ ሕዝብ ኢንተርኔትን የሚጠቀሙት 40 ሚሊዮን የሚሆኑት ሕዝቦች ብቻ ናቸው ወይንም ደግሞ ከአጠቃላይ የሕዝቡ ብዛት 35 በመቶ የሚሆኑት ብቻ ኢንተርኔትን ይጠቀማሉ። ታዲያ በሁለቱ ሀገራት ያለው የኢንተርኔት ወጪ ምን ያክል ነው? የትኛዋ ሀገርስ በዝቅተኛ ዋጋ ለዜጎች ኢንተርኔትን ታቀርባለች? ሀገረ ኬንያ ዓለም ላይ ኢንተርኔትን በርካሽ ከሚያቀርቡ ሀገራት መካከል አንዷ ስትሆን፣ ይኸውም ያልተገደበ ኢንተርኔት በወር ከ20 እስከ 40 የኢትዮጵያ ብር እያስከፈሉ ለዜጎቻቸው ኢንተርኔትን ያቀርባሉ። ሀገራችን ኢትዮጵያ ደግሞ ለዜጎቿ በወር በ10 ሺ ብር ያልተገደበ ኢንተርኔትን በስልኮቻቸው እንዲጠቀሙ ታደርጋለች። ይኸውም በሁለቱ ሀገራት መካከል ሰፊ የሆነ የኢንተርኔት ክፍያ ልዩነት እንዲኖር ያደርጋል። ትልቁ የሀገራችን መወዳደሪያ ደግሞ አየር መንገድ ነው። በኬንያና ኢትዮጵያ መካከል በአየር መንገዶቻቸው ላይ ትልቅ የተባለ ልዩነት አለ። ይኸውም ሀገረ ኬንያ 37 ብቻ አውሮፕላኖች ያሏት ሲሆን የኢትዮጵያ አየር መንገድ ደግሞ በብዙ እጥፍ በመብለጥ 162 አውሮፕላኖች አሉት። ይኸውም አየር መንገዱ ከአፍሪካ ቀዳሚ እንዲሆን ያደርገዋል። ታዲያ በእነዚህ አየር መንገድ ውስጥ የሚሰሩ አብራሪዎች ክፍያቸው ምን ያክል ነው? በሀገረ ኬንያ ጀማሪ ፓይለት 150 ሺህ የኢትዮጵያ ብር ይከፈለዋል። የመጨረሻ ደረጃ ላይ የደረሰው አብራሪ ደግሞ እስከ 1.5 ሚሊዮን ብር ድረስ ይከፈላቸዋል። ይህ ሌሎች ጥቅማ ጥቅሞቻቸውን ሳይጨምር ደሞዛቸው ብቻ ሲገለጥ ነው። በሀገራችን ኢትዮጵያ ደግሞ አንድ ጀማሪ ፓይለት የሚከፈለው 80 ሺህ የኢትዮጵያ ብር ሲሆን አሁን ባለው መረጃ ከፍተኛ አብራሪው በየወሩ እስከ 1.1 ሚሊዮን ብር ድረስ ይከፈለዋል። ይህ ክፍያ የተገለጠውም ምንም አይነት ጥቅማ ጥቅሞቻቸው ሳይደመሩ ነው። ውድ የዜና አዲስ ተከታታዮች ለዛሬው የያዝኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ዓለም አዲስ